የትንሣኤ በዓልን አስመልክቶ በባህር ዳር ከተማ በቂ በግና ፍየል ለገበያ ቀርቧል። የበግና ፍየል ግብይቱም ዘጋቢያችን በቀለ ተሾመ ተከታትሎታል። አብረን እንከታተል። ለክርስትና እምነት ተከታዮች እንኳን ለፋሲካ በዓል በሰላም አደረሳችሁ። የበዓሉን አስመልክቶ በባህር ዳር የበግና የፍየል ግብይት ምን ይመስላል የሚለውን ተዘዋውረን የምንመለከት ይሆናል። አብራችሁን ቆዩ።

አለ በግ እየተወደደ ነው እንጂ ገዢ ስላለ ይከራከራል። የሚሆን ከሆነ ይገዛል። የማይመጥነው ከሆነ ደግሞ አይገዛም። የአቅሙን ነው የሚገዛ ሰው። የዛሬ ሁለት ተሽቷል። ከዘጠና አምስት ምናምን ተሽቷል። ይሄ በግ አሁን ዛሬ ስንት ነው የተሸጠ? ከባለፈው አሁን ለምሳሌ በገና ሆኖ ቢሆን ስንት ነበር የሚያወጡት?

እንግዲህ ተዘዋውረን እንዳየነው ከሆነ የበግና የፍየል አቅርቦት ከአቅርቦት አኳያ ጥሩ ነው የሚባል ነው። ምክንያቱም በገዥው ልክ በግና ፍየል ገብቷል በገበያው። ነገር ግን ከዋጋ አኳያ ስናየው ከዚህ ቀደም ከነበሩት በዓላት ለምሳሌ ከገና ጋር ስናነጻጽረው የተወሰነ ጭማሪ መኖር ነው እኛ የሚያየ ነው። ገዥዎችም እንደዚሁ ከቀረጻ ውጭ አስተያየታቸውን የሰጡን ማለት ነው። እንግዲህ ተዘዋውረን እንዳየነው ከሆነ በዋጋ ደረጃ ከአምስት ሺህ ጀምሮ ያው ዝቅተኛ የሚባለው ማለት ነው። በግና ፍየልም ከአምስት ሺህ ጀምሮ እንደየአቅሙ ከዚያ በላይ ሽያጭ እየተከናወነ መሆኑን ተመልክተናል። የዘንድሮው የትንሣኤ በዓል የእርድ ከብት ገበያ የዋጋ ጭማሪ የታየበት መሆኑን በባህርዳር ከተማ በሰባታሚት የገበያ ማዕከል የገበያ ተዋናዮች ገለጹ። በዚህም ነዋሪዎቹ ዶሮና በግ መግዛትን በአማራጭነት የተጠቀሙ መሆናቸውን ገልጸዋል። አድኖ ማርቆስ ተጨማሪ አለው። የትንሣኤ በዓል እንግዲህ ከፍተኛ እርድ የሚከናወንበት ሃይማኖታዊ በዓል እንደሆነ ይታወቃል። ከዚሁ ጋር ተያይዞ ከፍተኛ ቁጥር ያለው የእርድ ከብት ለገበያ ይቀርባል። ይህንን ተከትሎ እንግዲህ በባህር ዳር ከተማ ሰባታ ሚት በሚገኘው የገበያ ማዕከል ተገኝተን የከብት ግብይት እንዴት ዋለ የሚለውን ተዘዋውረን እንመለከታለን። በሰባታ ሚት የገበያ ማዕከል ነው የምንገኘውና ዛሬ የፋሲካ በዓል የበሬ ገበያ ምን ይመስላል? የፋሲካ በዓል ገበያ ከበፊቱ ትንሽ ወደድ ብሏል። እዛ አሁን እና ያው ከብት ቁጥሩ በጣም በዙ ብዛት ወጥቷል፣ ገዥም ወጥቷል። ግን ያለው የገበያ ሁኔታ ትንሽ በጣም ወደድ ያለ ነው። ዝቅተኛው ስንት ይባላል? ከፍተኛው እንደው ትንቀሳቀሱ ያያችሁት ምንድን ነው? ዝቅተኛ ከብት አሁን እኛ ካየነው በጣም ዝቅተኛ የተባለ አምሳ ሺህ ድረስ ባለ አለ፣ በጣም ዝቅተኛ ሴት ከብት። ያው ከዛ ውጭ ግን ባለው የወንድ ከብት እስከ መቶ ሀያ እስከ መቶ 25 ድረስ ምናምን እያሉት ነው ያለው። እንደ ምን አማራጭ ነው ሰውየው ወሰደ? ያለው አንተስ ምን አማራጭ ወሰደ? አንዳንዱ አሁን አንዱ አሁን ለምሳሌ እኛ አንድ ከብት ለመግዛት ያሰብ ነው ሁለት ገዝተን አነስ አነስ ያለ አንድ የማድረግ ሀሳብ አስበን ሁሉ ወጣን። አንዳንዱ ደግሞ አማራጭ የሌለው ሰው ዝቅ ያለውን ይሞክራል። አለዛ ደግሞ ወደ ዶሮ ሚጄ ዶሮ ገዛለሁ እንዲህ ያደርጋለሁ የሚል ሰው አለ። መጥተን ስንጠይቀው አዚ ከፍተኛ 110 150 ነው፣ ዝቅተኛ 60 በቃ ዝቅተኛ በሬ የተባለ ስልሳ ሺ ነው። አሁን በጣም ውድ ነው። የገና በጣም ርካሽ ነበር ከብት አሁን ግን በጣም ውድ ነው። ያው እንግዲህ በሬ እንገዛ ነበር የመጣን እንግዲህ ያው ተወዷል ባለው ነገር እንግዲህ እንዳቀመታችሁን ጥጃ ገስተመድ ነው እንጂ ውድ ነው። ስንት ተባላችሁ እናንተ? ስንት አስባችሁ መጣችሁ? ስንት አገኛ አሁን ለአስር ሰባት ሰባት ሺ ብር አወጣን። በሰባ ሺ ነበር እንገዛ ነበር፣ ግን መቶ አስር መቶ ሀያ መቶ ሰላሳ ነው የሚሉ አሁን የሚባለው ዘጠና አምስት ነው ዘጠና ይገኝ ይሸጣል። ግን አሁን ላይ ሰው ዋጋው ከገና ጭማሪ ስላለ ወደ በግና ወደ ዶሮ እየሄደ ነው። ከባለፈው ዓመት ዘንድሮ ጭማሪ ያለው እና ከባለፈው ከገና በዓል ማለት ነው። እና ምክንያቱ ምንድን ነው? ለምንድን ነው ዋጋ የተጨማሪ? ያው የመኖ እጥረትና ዋጋ ጭማሪ እንዲሁም የትራንስፖርት ጭማሪ ነው። ይሄን ያባባሰው ተማሪያ ነው አልኩት እና ዚያዎች ስለማዋጣ መኖ ብዙ ነው። ዛሬ የሚበላው ከብት መኖ በጣም ብዛት ነው የሚበላ። በዚህ የገበያ ማዕከል እንግዲህ በተለይ የትንሣኤ በዓል የከብት ዋጋ በከፍተኛ ሁኔታ የጨመረበት ሁኔታ እንዳለ መታዘብ ተችለናል። ለዚህም እንደ ምክንያት የተጠቀሰው በተለይ የመኖና የትራንስፖርት ዋጋ መጨመር ነው። እንግዲህ የገበያው ታዳሚዎች ወይም ደግሞ ገዥዎች የከብት ዋጋ መናርን ተከትሎ ሌሎች አማራጮችን እንደ ዶሮ እና በግ የመሳሰሉ አማራጮችን እየተጠቀሙ እንደሆነም መታዘብ ይችለናል። በጥቅሉ በሰባታሚት የገበያ ማዕከል ተገኝተን አጠቃላይ የከብት ገበያ ሁኔታ ምን እንደሚመስል ስናስቃኛችሁ ቆይተናል። መልካም በዓል እንዲሆንላችሁ እንመኛለን። የቁም እንስሳት በሚፈለገው ልክ ቢቀርብም የዋጋ ጭማሪ መኖሩን ግብይት ሲፈጽሙ ያነጋገር ናቸው የጎንደር ከተማ ነዋሪዎች ተናገሩ። የዋጋ ጭማሪው የተፈጠረው የመኖ አቅርቦት በመጨመሩ መሆኑንም ነጋዴዎቹ ገልጸዋል። ዳንኤል ወርቄ የገበያ ቅኝት አድርጎ ተከታዩን ዘገባ አድርሶናል። ተመልካቾቻችን አሁን የምንገኘው ጎንደር ከተማ ነው። ይህ አካባቢ ደግሞ በተለይ አብሮ አደግ የግብይት ማዕከል ተብሎ ይጠራል። በዚህ ቦታ ላይ እንግዲህ የቁም እንስሳት የሚሸጡበት የሚገያዩበት ቦታ ላይ እንገኛለን። እንግዲህ ነዋሪዎችን የትንሣኤ በዓል ምክንያት በማድረግም ዋጋ ምን ይመስላል ስንል አናግረናቸው ነበር። እንግዲህ በምላሻቸው ጭማሪዎች መኖራቸውን በተለይ ካለፉት በዓላት ጋር ሲነጻጸር ጭማሪ መኖሩን አንስተውልናል። በተለይ ደግሞ ከቁም ከብት ላይ ከፍተኛ ጭማሪ መኖሩን ነው ነዋሪዎች የሚያነሱት። ገብረ መንግስቴ ባል የጎንደር ከተማ ነዋሪ ነኝ። ከብት ለመግዛት ነው የመጣው። ከብቱ ከነበረው ዛሬ ጨምሯል። አሁን ቢያንስ ዝቅተኛው 35 30 36 ነው። መካከለኛው 45 ከ46 ከ47 ነው። ከፍተኛው እስከ 70 በቃ እየጨመረ ነው። የባይን የሚታይ ነገር ጨምሯል። ነው ተስፋ የገነት ይባላለሁ። ስጋ ቤት አለኝ እዚህ ወለቃ ፋሲል ክፍለ ከተማ ኗሪ ነኝ። የባለፈው ገቢያ አሁን ይህ ስንገዛው የነበረ ቢያንስ እስከ 35 እስከ 36 እንደዛ እንገዛው ነበር። አሁን ግን ይህን አምሳ ሺ ብር ነው የገዛሁት። ከፍተኛ ጭማሪ አለ፣ ከፍተኛ ጭማሪ አለ። በዚህ 55 ቀን ውስጥ ነው ጭማሪው። ያው ጾሙ እንደገባ ነው የጀመረ። ያው በጣም ጭማሪ አለ። ስሜያ አቤት ሲሎም ታረቀኝ ይባላል። የጎንደር ከተማ ነዋሪ ነኝ። ያው የመጣሁት በግ ለመግዛት ነበረ። ያው አጠራራቸው ከፍተኛ ነው። 19 17 18 ይላሉ፣ 16 ይላሉ። በከፍተኛ ደረጃ ያለ ነው። ሚኒመም ደግሞ ያው ኦልሬዲ 85 90 ምናምን ምንድት ነገር አለ። የቁም እንስሳት ከተለያዩ አካባቢዎች በመግባታቸው አቅርቦት በሚፈለገው ልክ መኖሩን ነዋሪዎቹ ነግረውናል። ገቢያ አለ። እንደ ፈራ ነዋ አየ፣ እንደው በመንገድ በምክንያት ይቀራል ብለን ነበር። አሁን ገቢያው አለ፣ ገብቷል። በግም ሁሉም ነፍ ነው። አለ ያው አቅርቦቱ ከፍተኛውን እስከ 120 ሺህ አለ። ያው ያን 120 የሚባለው በጣም ከፍተኛው ነው። መካከለኛው ደግሞ ይሄው ነው። መካከለኛው የሚባለው 50 ሺህ ነው እና ይሄን ያለ ያለ አቅርቦቱ በሚፈልግ አቅርቦት አለ። ከወትሮው የተለየ የውም አለ ብዬ አስባለሁ። አቅርቦቱ ግን አለ። ኦሬዲ አቅርቦቱ በጣም አለ እየገባ ነው። አሁን ገና እየገባ ነው። ያለ ኦሬዲ አቅርቦት ጥረት የለም። አቅርቦት በሚፈለገው ልክ መኖሩን ነው የሚያነሱት ነጋዴዎቹ። ጭማሪ የተፈጠረው በዋነኝነት በተለይ ደግሞ ለቁም እንስሳቱ በሚቀርበው ግብአት እንደ መኖ በመሳሰሉ ግብአቶች መሆኑ ነው የሚናገሩት። አበባ እንበሉ ይባላል። ያው ከብት ነጋዴ ነኝ። ገቢያ ስንሄድ ከሌላ ቦታዎችም ያው ሁሉም ስለጨመሩ የምናመጣው ዛ ውድ ይሆናል። ከዛ አኳያ ደግሞ ከዚህ አመት ደግሞ የከብት ቀለብ ደግሞ ጭማሪ አሳይቷል። በዛ ነው ገቢያው ይጨመራል እንግዲህ አንድ ጭነት ገለባ 700 ሲደርስ ከውጡ በቀን ምን ያህል ይበላል? ያን ነው እያስጨመረው የሄደ። ፍርስካን፣ ባቂያላ፣ ሲንዲሪቄት ሳይቀር ሁሉ ጨምሯል። በዛ ነው የጨመረው። አረጋ ተገንባላለው የበግ አቅራቢ ነኝ። እና በግ እንግዲህ በእንደያቅም አለ፣ በአይነት አለ፣ በአይነት አለ ቀርቧል። ገቢያስ ምድር ይመስላል። ገቢያ ደና ነው። ያው ስኮ ገዥም ቀርቧል። ከፍተኛ እስከ 8 ሺህ ብር 7 ሺህ ብር ምናምን ነው። ዝቅተኛ ደግሞ እስከ 4 5 አለ።